በዚህ በምስሉ ላይ ስለምትመለከቷት ሴት አስገራሚ ነገር ልንገራችሁ። የሰውነት ውፍረት መቀነስ አሰልጣኝ ስትሆን ነገር ግን አሰልጣኟ በምግብ እጥረት ምክንያት ሕይወት አልፋል። ክሮሊና ክርዚዛክ ትባላለች። በፖላንዳዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ ነበረች። የ27 ዓመቷ አንስት ለረጅም ጊዜ ምግብን ሳይመገቡ እንዴት ውፍረት መቀነስ እንደሚቻል አሰልጣኝ ነበረች። በዚህም ተግባሯ በብዙዎች ዘንድ ትታወቃለች። ካሮሊና ክርዚዛክ የምትመገበው ቅጠላቅጠልና ጁሶችን ነው። በዚህም ስልጠናዋ ወፍረው የከሱ ሰዎች ሲናገሩ ካለምግብ ሶስት ቀን ሙሉ እንደምታቆያቸውና ስልጠናዋ ቶሎ ለውጥ አምጭ ቢሆንም ከባድ እንደሆነ ተናግረዋል። ካሮሊና ክርዚዛክ በቤቷ አልጋዋ ላይ ሞታ የተገኘች ሲሆን የሞቷ መንስኤ ዶክተሮች ሲያጣሩ የተመጣጠነ ምግብ በማጣቷ ምክንያት እንደሆነ እና ከልክ ያለፈ የአመጋገብ ልማዷ ሰውነቷን ሚዛን እንዳዛባባትና ሜታቦሊዝሟም ከልክ በላይ እንደቀነሰው ጡንቻዎቿም ከመጠን በላይ ደክመው ለሞት እንዳበቃት ዶክተሮች በምርመራ አረጋግጠዋል። ከሞተች በኋላ ኪሎ ሲመዘን 22 ኪሎ ግራም እንደነበረችም ዶክተሮች ጨምረው ተናግረዋል። ክስተቱ አንድ ዓመት ያስቆጠረ ቢሆንም የካሮሊና ክርዚዛ ከአማማት ዜና እንደ አዲስ በተለያዩ የማህበራዊ ድረገጾች በሰፊው አሁን ላይ መነጋገሪያ ሆኗል። ውፍረት ለመቀነስ እንቅስቃሴ ላይ ያላችሁ ጥረታችሁ በባለሙያ የታገዘ እንዲሆን የሚመከር ቢሆንም የካሮሊና ክርዚዛ ከአይነት ባለሙያ ደግሞ ጥሩ አይደለም።